ያውቁታል? አዎ፣ ገና መኪናው ከፍቶ ሲገባ በደንብ አይቼዋለሁ። እሱን ያውቁታል? አውቀዋለሁ። ባላደር ስልኩም አለኝ። ይኸው በእጄ ያያችሁት የሰጠኝ ስልክ እሱ ራሱ ነው። አላህ ሆይ ጉዳዮችን ሁሉ ለአንተ አደራ ሰጥቻለሁ። ጤንነቴን፣ ሲሳይን፣ ስኬቴን ይሁት ፍፃሜ። ጌታዬ ሆይ ወደምትወደውና ወደምትፈልገው ነገር ምራይ። ብዙ ሰው ሶብር ወይም ትዕግስትን ከመራርነት ስሜት ጋር ያያይዙታል። በተለምዶ ትዕግስት ልክ እንደ ስሟ መራራ ነው ወዘተ ይባላል። ነገር ግን ቁርኣን ትክክለኛውን የትዕግስት ትርጉም ያስረዳናል። እስኪያስቡት፣ ቁርኣን ሳይወርድ በፊት ትዕግስት ጀሚል፣ ውብ መልካም ተብሎ ሊገለጽ እንደሚችል ማን አስቦት ያውቃል? አውን ፈሰብርን ጀሚል ሶብር የሚለው ቃል በቁርአን ውስጥ 73 ጊዜ ተጠቅሷል። ስለ ሶብር የሚናገሩት አንቀጾች በምናይበት ጊዜ ትኩረታችንን ይስባል። ለምሳሌ ነቢዩላህ ያዕቆብ አለይሂ ሰላም የልጁ ሞት ሲነግሩት ይህንኑ ቃል ነበር የተናገረው፣ ፈሰብሩን ጀሚል። እንዲሁም ነቢያችንን አለይሂ ሰላቱ ወሰላም ፈስቢር ሶብርን ጀሚል ይላቸዋል። ጀሊሉ ታዲያ ነፍስ ትገርማለች። ጀሚል ይሆንና ያልሆነ ትዕግስት አለ ማለት ነው። ሁሉም አይነት ትዕግስት አያምርም ማለት ነው። አሁን ቆንጆ ትዕግስት ሰብረን ጀሚል የሚባለው እያማረርን በአስገዳጅነት ታገሰን የምንለው ሳይሆን ጽናት የሚወልደው የሆነ ያለ ቅሬታ፣ ቁጣ የምንታገሰው መሆኑን ያስገነዝበናል። በቁርአን ውስጥ ሰብረን ጀሚል የሚለው ቃል 73 ጊዜ የተጠቀሰ ሲሆን ሶስት ቦታዎች ላይ ደግሞ ፈሰብሩን ጀሚል ውብ መልካም የሆነ ትዕግስት የሚሉ አያዎች አሉ። ነቢዩላህ ያዕቁብ ዓለይሂ ሰላም ልጁን ዩሱፍ ዓለይሂ ሰላምን ባጣ ጊዜም ያለው ፈሶብሩን ጀሚል ሲሆን፣ እንዲሁም ልጁን ቢንያሚንን ሲያጣ በተመሳሳይ ፈሶብሩን ጀሚል ነው ያለው። መጀመሪያውን አንቀጽ በደንብ አትኩራችሁ እዩት። መገኛው በሱረቱል ዩሱፍ 18ኛው አያ ላይ ሲሆን የሚገርመውም ታዲያ የቃላቶቹን ብዛት በተመሳሳይ 18 ሲሆኑ የፊደላቱ ብዛት ደግሞ 73 ነው። 73 ማለት ደግሞ ሶብር የሚለው ቃል በሙሉ ቁርአን ውስጥ የተጠቀሰበት ብዛት ነው። ሱብሃነላህ። ሁለተኛውን ማንቀጽ በአትኩሮት በምናይበት ጊዜ ያዕቁብ ዓለይሂ ሰላም ዩሱፍ ዓለይሂ ሰላምን ለ4 አርባ ዓመታት አጥቶታል። ታዲያ በጣም የሚገርመው ነገር ያዕቁብ ዓለይሂ ሰላም ፈሰብረን ጀሚል ካለ በኋላ የተናገራቸውን ፊደላት ብትቆጥሩት አርባ ሆኖ እናገኛቸዋለን። ስብሓነከ ያ ረብ የሚገርማችሁ ይህንን ታሪክ እያነበብኩኝ እህታችን አፍናን ትዜ ያለች። በዚህ ዘመን ጌታችንን የምናማረው በጣም ብዙ ነን፣ ያለንን ሳይሆን የጎደለንን እያየን ጌታችንን የምናማርረው በጣም እጅግ ብዙ ነን። በዚህ መካከል ግን ወደ አላህ እንድንመለስ እንድናስታውስ፣ ማንን ብለን ያለንን ነገር አይተን እንድናመሰግን፣ አንቺ የዘመናችን ጀግና ሞዴላችን ነነሽ። በጌታዋ ላይ ያላት እምነት ሶብራ ፈገግታዋ እጅግ በጣም የሚገርም ነገር ነው። ሐቂቃ አፍናን እንደዚህ ነው ቢል ገልጻት አልችልም። والله <سؤال> العظيم ራዲናት በቃ በተሰጣት ነገር ጌታዋን የምታመሰግን የተቆረጠው እግሯ ደግሞ አመስግናበት ጌታ በቃ እንዴት ነው ላይ ከጠቀስኩላችሁ የነብዩ الله ያዕቆብ አለይሂ ሰላም ፈሰብረን ጀሚል ያለው ሰብሯ በቃ ራዲናት የተሰጣትን ነገር አመስግና የምትቀበልናትና እኔ እንጃ በምን ቃል እንደምገልጻት አላውቅም። ከላይ እንደገለጽኩላችሁ ቆንጆ ትዕግስት ሶብረን ጀሚል የሚባለው ያማረርን ባስገዳጅነት ታግሰን የምንለው ሳይሆን ጽናት የሚወልደው የሆነ ያለ ቅሬታ እና ቁጣ የምንታገሰው መሆኑን ያስገነዝበናል። በቃ አፍናን ማለት እችናትኝ። ሱብሐነክ ያ ረብ አላህ ያጽናሽ። አሁንም ሰላም እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን ደህና ነኝ። ሰርጀሪውን በሰላም ተጠናቋል። አልሐምዱሊላህ ረቢል ዓለሚን ስለኔ እያሰቧችሁ እየተጨነቃችሁ ድዋ እያደረጋችሁልኝ በብርም ላገዛችሁኝ ሁላ በሙሉ እንኳን ደስ ያላችሁ። እኔም በጣም ደስ ብሎኛል። ሰርጀሪ በሰላም መጠናቀቁና አልሐምዱላ ረቢልዓለሚን ለእኔ ትልቅ ነገር ነው። ምክንያቱም በጣም ከባድ ሰርጀሪ ነበረ። አልሐምዱላ ረቢልዓለሚን በጣም ደስ ብሎኛል። እንኳን ደስ ያላችሁ። እናንተንም በጣም ነው መወዳችሁ። በጣም ነው ማመሰግናችሁ። ስለ እኔ እየጠየቃችሁኝ በውስጥም ስላልመለሱ ደግሞ በጣም ይቅርታ። ድንሽ ህመም ነበረው። ለዛ ነው አሁን ነው መስራት የቻልኩትና ቪዲዮም ይቅርታ ጠይቃለው። እንዴ ናቸሁ ቤተሰብ? ሰንበት እንዴት ነው ሁሉ ሰላም? እንግዲህ ከዚህ ቀደም እንዳያችሁት በየውሃ ሚዲያ በአባታችን ቀርበው ከእርዳታ ጋር በተያዘው የእርዳታ ጉድ ብዙ ጊዜ እንደምታውቁት የሚሰረቅና የሚሰርቅ አለ፣ ደግሞ የሚሰራ ጥቂት ሰዎች እንዳሉ ታምናላችሁ። ግን እንዲህ ያለ ነገር ተለምዷል። ዞሮ ዞሮ የዩሃ ሚዲያ ላይ የቀረቡት አባት ገንዘብ በባላደራው ስም ተደውሎ እንደተበላ እንደተበሉ ተናግረዋል። እና ያን የተናገሩትን ቪዲዮ አይታችሁታል። አባታችን በጣም ነው የሚያሳዝኑት። በነገራችን ላይ ገንዘቡ የሆነ ያምታታቸው አካል አለ። ተበልተዋል፣ ይሄ የተለመደ ነው። ነገር ግን ማንበላቸው። ስለዚህ አሁን በዚሁ አጋጣሚ መልክተኛ እና ባላደራው ሁለቱ የተለያዩ ሰዎች ናቸው። አራት ነጥብ። አትወዛገቡ። መልክተኛው ሌላ ሰው ነው። ባላደራው ሌላ ሰው ነው። ሀሳባቸውና ስራቸው ይገናኝ እንጂ አንድ ሰው አደለም። ሁለቱም ፊታቸውን የሚያሳዩ እርዳታ ላይ የሚሰሩ ወንድሞቻችን ናቸው መልክተኛውንም ባላደራውን መልክተኛውን በአካል አውቀዋለሁ ባላደራውን በስልክ አውቀዋለሁ መልክተኛው በነገራችን ላይ ጥቂት ከማምናቸው ሰዎች እምነት ካለኝ ሰዎች ውስጥ ነው እኔ መልክተኛው በብዙ ነገር ስለምከታተላቸው ብዙ ሰዎችን መረጃ ስለሚሰጥ እስከዛሬ ምንም የተነካካ ነገር እኔ ጋ አልደረሰም አልሰማሁም ባላደራውም የሰማት ነገር የለም። ነገር ግን አሁን ባላደራው ነው ወይስ መልእክተኛ ሰው ሰውዝቡ ተወዛጓ። ቀላል አማርኛ ነው። አሁን ኢዮሃ ሚዲያ ማስጮ ስለሚፈልግ እንደ ተከታታይ ድራማ በሄድሮ የቀረሙት ፓርት ዋን ፓርቱ ፓርትሪ እንደ ገመድ አትጎትቱት። ሲምፕል ነገር ነው ይሄ፣ ኒውክለር አይደለም፣ ይሄ ሌላ ተአምር አይደለም። እዛ ጋር ገንዘብ ትራንስፈር ተደርጓል። ገንዘብ ትራንስፈር ሲደረግ የተደረገበት ባንክ አካውንት አለ፣ ትራንስፈር የተደረገበት ሲምፕል፣ ስልክ የተደወለበት ቴሌ ማግኘት ትችላል። እንደዚህ አወሳስባችሁ ምናምን ህዝቡን አስጨንቃችሁ እናንተ የእናንተን ቪዩ መጠፍጠፍ። በል ነገ ደግሞ ፓርትኑ ቱኑ ትሪኑ አው ልታረጉታላችሁ። ስለዚህ ቀላል አማርኛ የቅልቦች አሉ፣ ቅልቦች አሉ። ቅልቦች ይህንን ሐሳብ ይዘውታል ማንና እንዴት እንደሆነ እና ቅልቦች ሐሳቡን ስለያዙት አጣርተው ማን ነው ትራንስፈር ያደርገው? በምን አካውንት ትራንስፈር ሆነ፣ በምን ስልክ ተደወለ ያ የተደወለበት ስልክ በማን ሬጂስተር የሆነ ነው። ቀላል ነገር ገብቷል። ዝም ብለ ባላደራው ነው መልእክተኛው ነው አየረ ነው በቀለ ነው ኤክስ ነው ሳይሆን፣ ይሄ ማጣራት ይቻላል። ውስብስብ ነገር አይደለም። ሁለተኛ ሁለተኛው ቪዲዮ ባላደራው መጥቶ መጥቶ አባትየው አንተነህ ብለውታል። እኔ ለምሳሌ አንድ ሰው መጥቼ ዝም ብዬ አንተን አግኝቻለሁ ይመክስ ብከስ መረጃ የሆነ ገንዘብ የተላከው በካሽ ቢሆን አው ያባት አባት ተበልተዋል። ጥያቄ ነው የበላቸው ግን አካል አለ በመሀል። ምክንያቱም በዚህ መሃል በነገራችን ላይ ሌባው ቢጠፋ እዮሃ ሚዲያ ተጠያቄ ነው። ምክንያቱም እዮሃ ሚዲያ እያጨመላለከው እያወጣው ሰውን እያጨመላለከው ፓርት 2 ፓርት 3 ያረክ እያንዛዛው ዋናው የበላው አካል እንዳይያዙ እያደረክ ያለው ምንም አንተ ታርጌት ዩቲዩብ ቪው ነው። ምክንያቱም ባላደራው የሰጣ ቪዲዮ ለምን አልፖስታችሁት? ቅዳሜ ነው የቀረጻችሁት? አሁን እናንተ ጋር ሰኞ ሊሆን ነው ለምን አለቀቃችሁትም? ባላደራው መጨረሻ ላይ በእናንተ ሚዲያ ተገኝቶ በአካል ተገኝቶ ከአባት ጋር ተገናኝቶ ከአባት ጋር ተገናኝቶ የሰሩትን ቪዲዮ ለምን አለቀቃችሁትም? ምክንያቱም እዚህ ጋር በሽታ ተፈጥሮና ህዝቡ ሲጮ ትለቁለት አላችሁ። አሁን እንደገና ለሰኞ ለመንዴ ባላደራውን መልእክተኛውና አባትን አዘጋጅታችሁ ፓርት ስሪ አያችሁ። ዩቱበሩ ፓርት ዋን ፓርት ቱ ፓርት ስሪ እያለ የራሱን እንጂ ሽቀላ እንጂ የሚያስበው የራሱን ቪዩ እንጂ የሚያስበው ሰው ይሄን ነገር ቶሎ ክሊር አድርጎ እንዲገላገል አይደለም። አሁን ሶስቱን ደግሞ ታቀርብና መልእክተኛው በጣም የሚገርም ነገር አገኘን ጉድ ትልና መልክተኛውን ባላደራውና አባት አድርገ ፓርት ትሪ፣ እንደገና ፓርት ፎር ደግሞ ትሄዳላችሁ። ሲምፕል ትራንስፈር የተደረገበት አለ፣ ስልክ ቁጥር አለ፣ ቅልቦች አሉ፣ የሚመለከታቸው የህግ አካላት አሉ። በሰላሳ ደቂቃ ይሄን ነገር ማወቅ ይቻላል። አታራዝሙት። ይበላል አለ፣ በርዳታስም ይበላል። ማንም ይሁን ማንም ይውጣ መውጣት አለበት። ሁለተኛ ነገር ለባላደራውና ለመልእክተኛ ወንድሞች መልእክቴ በቪዲዮ ብትወጡ የተሻለ ነው ለእናንተ፣ የብዙ ሰውም ጥያቄ ነው በነገራችን፣ በቪዲዮ ብትወጡ የተሻለ ነው። ምክንያቱም ደግ ስራ ነው የምትሰራው፣ የምትሰርቀው ነገር የለም። ግልጽ ሆነ፣ ከህዝቡ ጋር ሆነ አብረ ትሰራል። እኔ ለምሳሌ የሆነ ነገር ቢመጣ ያንን ሰው ጀርባ እያየው ጀርባ እየጠራው መክሰስ አልችልም። እንዴት ነው ጀርባይን እያየው መከሰው? እና ይህን ነገር በቪዲዮ መጥቶ የብዙ ሰውም ጥያቄ ስለሆነ በቃ ሁለተኛ ቲንክ መልእክተኛው በቅርቡ ትልቅ ሚዲያ ላይ ይወጣለሁ ብሏል። ይወጣል፣ ትልቅ ሚዲያ ላይ ራሱን ይዞ ፊት ለፊት ይወጣል። ባላደራውንም ምናልባት ብዬ ነው ማስበው። ይሄ ጥሩ ነገር ነው። ሌላው ፋውንዴሽን ያስፈልጋል። ፋውንዴሽን አቋቁሙ። በቃ ፋውንዴሽን ሲምፕል ከሆኑ ምንም የሚያታግል ነገር የለም። መንግስት ያውቀዋል። ኦዲት የሚያደርጉ ሰዎች አሉ። ብዙ አካላት አለ። ኮሚቴ ይኖረዋል። አንድ ሰው ብቻውን የሚያዝበት አይሆንም። አላማው መረዳት አለ። ህዝቡ በየሰፈሩ አንዳንድ ሰው ከሚነሳ ፋውንዴሽን ተቋቁሞ ብዙ ሰው መነሳት ይችላል። ስለዚህ እነ ባላደራው ላይ የሚበዛ ክስ ካለ እነ መልክተኛው ሌሎች የሚበዛ ክስ ላይ በድርጅት ሲሆን ክስ እንደዛ አይበዛም። ስለዚህ ይህንን ጉዳይ የሚያጣራ አካል ያጣራዋል፣ እውነቱ ይወጣል። ግን እያራዘማችሁ የውሃ ሚዲያ የምትሰሩት ነገር በጣም የሚያስቀይም የቀረም ነገር ነው። ቀይ ሁሉ አንድ ነገር ሁሌ አንድ አይነት ነገር አይሰራም፣ አንደኔ ይቀየራል። ፓርት እስከ አስር ሀያ ተከታታይ ድራማ ነው። እንደኛ ቁጭ ብለን በአንድ ደቂቃ ማለቅ የሚችል ነገር ለምንድን ነው ያላወጣችሁ የባላደራውን ቪዲዮ ባላደራው መጥቶ በአካል ተገኝቶ የሰጠው ለምን አላወጣችሁት? ቅዳሜ ነው የቀረጻችሁት ይዛችሁታል፣ ህዝቡ ይጨነቃ፣ እናንተ ይዛችሁታል። ነውረኛ፣ ነውር ነገር ነው የምትወዱት። መልቀቅ ትችላላችሁ፣ ግን ማራዘም ፓርቱ ፓርቲ ፓርቲ ፎር እያላችሁ እናንተ፣ ስለ ሌባው ስለተሰረቀው፣ ሌባውን የምታስመልጡት እናንተ ናችሁ። እዩሃ ሚዲያ ካስመለጣችሁ እዩሃ ሚዲያ ነው የምታስመልጡት። አንዳንዴ እርዳታ ውስጥ እየሰራ ምንም ምንም ሳያደርግ ዝም ብሎ መከሰስም አለበት ብያል። አስብ ካለበት አለበት፣ ከሌለበት ግን የለበትም ሁሉም ሌባ ስላልሆነ፣ ሌባ አለ። አንደኛው ታጋይ ነኝ፣ ግን ሁሉም ሌባ አይደለም። ንጹም የሆኑ ሰዎች ዝም ብሎ ብቻ በሌሎች ሰዎች ስህተት ወይም በትንሽ ስህተት ስማቸው መነሳት አለበት ብዬ አላስብም። ስለዚህ እዮሃ ሚዲያ ያንተን ፓርትቶ ምንም የምታወጣው ነገር የለም። ዞሮ ዞሮ ቅልቦች እና ሌሎች የህግ አካላት ስልክ አለ ትራንስፈር የተደረገበትን ነገር ይሰሩበታል። ያንን ነው የምለው።